እሺ ዋስ መብቱን ለምን ያስከለከላችሁት? በውጭ መከራከር አይችልም ሆናችሁ ማለት ነው። በጣም ብቻ ገረድ እያለ አሁን ጉድጓድም ገብቼ በምንም ብዬ ማለት ምናምን አይደለም እኔ እሱን እንደ ሴት ቁጠሩኝ። ቀሚስ ነው የምለብሰው። ታይኛለች እያንዳንዱ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም በላችሁ? ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ነው። እግዚአብሔር መስከናለን። እንግዲህ እንግዲህ አሁን እኔ የመጣሁበት ምክንያት ባለፈው፣ ውድ ቤተሰቦች እንደተረዳችሁ ሽማግሌ ሆኜ ነበር የመጣሁት፣ እና አሁን ቀጣይ ደግሞ ያለውን ነገር ያው የእሷ ጓደኛ ወንድሜን ስላሳሰረችውና እስኪ መፍትሄ የሚኖር ከሆነ ወደ ቤቷ ገብቼ በድጋሚ ለማናገርና መፍትሄ የሚገኝ ከሆነ ብዬ ነው ይህን ሁሉ መንገድ አቋርጬ የመጣት እና ተከተሉት። እና ዛሬ ውድ ቤተሰቦች እንግዲህ እሱም ዛሬ ደውሎልኝ አዩ ማግኘት ፈልጋሉ አ ው ምን እንደሆነ ባላቅም፣ እስኪ አሁን ቤቷ ደርሰናል። ሄደን እናያለን እና ውድ ቤተሰቦች እስከ መጨረሻው ተከታተኑ። ያው እንግዲህ ዛሬ ምን እንደሚፈጠር አላውቅም እና አሁን ባለው ሁኔታ ያው ትንሽ ከብዶኛል ነገሮች ሁሉና አጋጣሚ ደግሞ ከአዲስ አበባ ክፍለ ሀገር እያልኩ የተመላለስኩ ነው ስራ የምሰራው እስኪ አሁን ባለ ሁኔታ እንግዲህ ጓደኛዋ እንግዲህ ነገሮችን ሁሉ ወደ አልተፈለገ ነገር እየወሰደችው ነው ያለችው እና ይህን ነገር ደግሞ ግዴታ ያው ወንድሙ ነኝና፣ ያው ሁሉም ከጀርባችን ሆኖ የሚፈተፈት ያለውና ያለውን ነገር ለማስተካከል እሞክራለሁኝ እና ተከተሉን። እንግዲህ አዬ በቃ እና ወደ ቤተሰቦችን እንግባ ቀጥታ። እሺ አሁን እንግዲህ ከባለፈው ያው እንግዲህ መቼም በስልክም ደውዬላት ነበረ የተሻለ ሽማግሌ ሆና ታስታርቃለች ወንድሜንና ሚስቱን ብዬ ነበር ያሰብኩትኝ። ግን በሚያሳዝን ሁኔታ ወንድሜ ታስሮብኛል። እና በጣም የሚያሳዝን ነው ማለት ይደበራል። ማለት ያለው ሁኔታ በጣም ስላሳዘነኝ ብቻ ማለት በቃ እስኪ እንግዲህ እሷ ደግሞ ከሷ አንደበት እስኪ የምሰማው ነገር ካለና የምትለኝ ነገር ካለ እስኪ ይሰማል። እንዴት ናችሁ? ሰላም ናችሁ? ወላችሁ ወዲሽ ነው እኮ አይ ነ አዩን ብዬ ነበር የመጣሁት። በጣም ሰዘና አይ ማለት ባለፈው እንደነበርኩሽ ከሆነ ማለት ነው ነገር እንደገና ደግሞ አሁን ባለው ሁኔታ ደግሞ እሱ ያለበት እስር ቤት ነው ያለው። አይደለም እንደዚህ አይደረግም ነው በጣም እንዴት ነሽ? አይ ሰላም ነሽ? ያን ሁሉ ነገር አውርተን ባለፈው እንደዚህ ታደርጊያለሽ? አያሳፍርም? በጣም እሷን ጉያሽ ታሽገሽ አይደብሪሽ? ምን ላደርግሽ? በጣም ነውር ነው በጣም። በእውነት ነው የምነግርሽ። አይደለም አይደለም፣ እንዴ እዚህ ጋር ማለት ነው እናንተ እየጎነጎናችሁ ነው ማለት ነው ያለውን ሁኔታ አያሳፍራችሁም? አሳፍራችሁ እንደ ይሄ ነገር አይደለም ነፃ አይደለም አይደለም። አሁን ባለው ሁኔታ እኔ እንዳልኩሽ ባለፈው አዲስ አበባም ክፍለ ሀገርም ነኝ ብዬሽ ነው ያልኩሽ አይደለም? አሁን ደግሞ ተመልሰሽ እንዴት ነው እንደዚህ አይነት አስነጓሪን ነገር የምታደርጉት እናንተ አይደለም ማለት ለምታ አይደለም ኖ ኖ አይደለም እንዴ አይደለም እኔ አሁን ምልሽ በቃ በጣም በጣም በጣም አሞኝ ነው የመጣሁት ታውቂያለሽ በእውነት ነው የምነግርሽ ያሳፍራል በጣም መግባቱ እኮ አይደለም እኔ ጭራሽ ወይኔ ሸትን እዚህ አጠብኳት የሚገርምሽ ነገር ማለት ነው እንዴ በጣም ይደብራል በጣም

አይደለም እናውራ፣ አሁን መፍትሄውን መፍትሄ ካለ ነው። አሁንም እንዳየሁትኝ እስር ቤት ሂጅ ተመላለችኝ ጠይቄው ነበረ እና ባለው ሁኔታ እስር ቤት ውስጥ እንደዚህ በቃ በጣም እየተደበደበ ይሄን ነገር እንደዚህ አታድርግ ሁን እየተባለ ያለበት ሁኔታ ላይ እንደገና እሷን ሸሽገሽ አንቺ አጠገብሽ ማስቀመጥሽ በጣም የሚያሳዝን ነው። በጣም ለምን መሰለሽ? ምክንያቱም እኔና አንቺ ተነጋግረን ነበራ በር ላይ ሰውም እንዳይሰማን ብዬሽ ነው። አግባ ብዬ ያስገባሁት እሱን አመሰግናለሁ፣ እግዚአብሔር ያክብርልኝ። ስቀጥል ደግሞ ቤት የላትም እንጂ ሴትዮዋ እዛ ቤቱ ታሽጓል፣ እሱ የለም እሱ አይለች አይ እኔ ጭራሽ በፍፁም እሷ እትይ ትኖራለች፣ በፍፁም አላሰብኩም ስመጣ ማለት ነው። እኔ እንጂ አላውቅም። ማለት አንቺ እና እሷ የሆነ ያቀናበራችሁ ሴራ እንዳለ ነው እኔ እየተሰማኝ ያለ። ምክንያቱም ባለፈው ስመጣ ባለፈው የምመጣውበት ሰዓት ማለት ነው። አይደለም ቆይ ስሚኝ። አዎ በደምብ ስሚኝ። እና ከዛ በኋላ ትቀጥያለች። ችግር የለውም እኮ ተረጋግተን እናውራ። ባለፈው ስመጣ እንደዚያ ስልኬ ቁጥሬን ስልክ ቁጥሬን ሰጥቼሽ ያለን ሁኔታ አውርተን ከዛ በኋላ ደግሞ እሷን አስቀምጠን አውርተን ነገ ከነገ ወዲያ መፍትሄ ካለ እስር ቤትም አያስፈልግም ፍርድ ቤቱም አያስፈልግም ባልኩበት ሁኔታ ተመልሳችሁ ደግሞ እንደገና እስር ቤት ውስጥ ገብቶ እሱ መሰቃየት ዘመድ የለም። እሱ ቆይ ምን ማለት ነው? እስኪ ንገሩኝ እስኪ ማለት እንደዚህ አይነት በጣም ማለት ጓደኛው አክሆሽ እኔ ደግሞ ወንድሜ ነው አይደለ? ከዛ በኋላ መሆን ያለበት ነገር ምንድ ነው? በቃ የተሻለውን ነገር ማሰብ እንጂ እስር ቤት ውስጥ ገብቶ ምንድን ነው የምጠቀሙት? እስኪ ንገሩኝ የምጠቀሙት ነገር ምንድን ነው እናንተ? ኦኬ፣ አንተ አሁን ወንድምህ ስለሆነ ተቆርቆረ የመጣልን ይሄን ሁሉ አመት 14 አመት ሙሉ ተቃጥረ የሰው አገር የት ደረሽ አገር ገባሽ ወይ የት አረፍሽ ብሎ ያልጠየቃትን ሰውየው ዛሬ ለምን ታሰረ ብለህ ነው አንተ እያለቀስ ጋር አለ እኮ ገና ሀያ ቀን አንድ ወር እንኳን ባልሞላ ግዜ ውስጥ ማለት ነው። እሷ ግን አስራ አራት ዓመት ሙሉ የተቀጠረችበትን ንብረቷን ለምን አላስመለስክላትም ታዲያ? ፍርድ ቤት ድረስ ሄጄ ነበረ ጉዳዩን ለማጣራት ነገር ግን ማለት ነው የሆነው ነገር ምንድን ነው ዋስ መብትን እንኳን አስከልክላችሁታል ለምን ለምንድን ነው የምታስከለክሉት እንዴ አይደለም። ምን ማንስ በሆን ለምን አይደለም። እሱም ለእኔ ወንድ ስጋዬ። እኔ አይ አንድ ብቻ ማለት ብንችል ብንችል ሽማግሌ ሆነን አንቺም፣ እንዲያውም አንቺን ሁሉ አስገብቼሽ በቃ ያለውን ሁኔታ እናስተካክል ብዬ ነበር ካልኩኝ በኋላ አይደለም ምን አለበት ትንሽ ጊዜ እንኳን፣ ምን አለበት እንኳን የተወሰነ ነገር እንኳን እኮ። አጎትዮ መጥተዋል። እኔ በበኩል ሞክር ያለኝ ለማስታረቅ፣ ስንት የሞክር ያለኝ ይው፣ እሷ ሕፃን አደለችም፣ ከአስራ ስምንት ዓመት በታች አደለችም፣ ከዛም በላይ ናት። የራሷን ሕይወት የምታቅ ሰው ናት። እኔ በአልኳት አደለ፣ ራሷ በምትፈልግ መንገድ መሄድ የምትችል ሰው ነች፣ ምክንያቱም ሕፃን አደለችም። አልፈልግም፣ አይሆነኝም፣ ይገለኛል ካለች እኔ ምን ማድረግ ትችላለኝ? እስኪ ይህን ንገረኝ። ከኔ ምን ጉዳይ የላችሁም። በቃ ትምጡ ቤቴ እሱ እሱን ተገላገልኩ ብዬ ስለ አንተ ደግሞ ተካክ አይደለም ቁጭ ብዬ የወንድሜን ጉዳይ ዝም ብዬ ላዳምጥ ልየው ዝም ብዬምንድነውእኔ ጭራሹ በጣምበጣም ያዛዘነኝ ነገር መስለች እሷ ጭራሽ፣ አንቺ ጋር ባለፈው ስመጣ እንኳን በጣም ማለት ነው በሁኔታውን ጠቅላላ እንትን ለማለት ያክል ማለት ነው ተነጋግረን መፍትሄው ምንድነው? አይ ሽማግሌ ከገባ አንድ ጉዳይ ላይ ፍርድ ቤትም ይቀበሏል። ይሄን ነገር ገብቶሻል። ነገር ግን በቃ ባለ ሁኔታ ማንም ሰው ጣልቃ እንዳይገባ፣ ማንም ሰው ማከላቸው ታይገባ አንቺና እኔ ሆነን እናስታርቃቸዋለን ባልኩበት ሁኔታ እስር ቤት መግባቱ በጣም ያሳዝን በእውነት ነው። ምነገር እስር ቤት እኮ አንተ ከመጣህ አይደለም ክስ የተጀመረው አንድ ነገር ልንገርክ። አንተ ከመጣህ እኮ አይደለም የቆየን አልያዝ ብሎ በየመጠጥ ቤት በየስንቱ ቦታ ነው ያንከራተተኝ። ስቀጥል ደግሞ አርፎ ብቀመጥ ኖሮ ይሄ ሁሉ ነገር አይደርስበት። እሺ ዋስ መብቱን ለምን ያስከለከላችሁት? በውጭ መከራከር አይችልም እንዴ? ለምን ደም አይችልም እንዴ? ሰው እኮ ነው። ማንም ሰው እኮ ሰው ገለው እንኳን እኮ ዋስ መብቱ ይከበርለታል። ለምን ዋስ መብቱ ታስከለከላችሁ? ፍርድ ቤት እኔ አንተ እውነት ወንድም ከሆንክ ለእሱ ካዘርግ ማለት ነው፣ መጀመሪያ አማኑኤል ውሰድ አስረቅ። እሱ ወይ እስር ቤትም አይደለም፣ አማኑኤል ጸበል ውሰድ ብዬሽ ስልክ እኮ አረ፣ ዛሬ ምስቃሉ። ማንኛችንም ጤነኛ እንደሆነ አናቀም በዚህ ዓለም ላይ የሚገርምሽ ነገር ማን በሽተኛ ይሁን ማን ጤነኛ ይሁን የምናውቀው ነገር የለም። ነገር ግን እዚህ ጋር ማለት ነው ሲጀመር ሲጀምርና ሲጨረስ ማለት በጣም በጣም ከአቅሜ በላይ ስለሆነ ነው። አሁን ራሱ በቃ በምችለው አቅም ማለት ነው እንትን ለማለት አይደለም አደለም። እባክሽን አንቺ መቼም አትጨካከኑም ባለ ሚስት ስለሆናችሁ ማለት ነው። በጣም ደፋ ነው። ስማ እኔ በፍፁም በፍፁም ደፋ ለፍርፍ ነው ወንድምህ ስለሆነ ለሱ ብቻ መቆም የለብቅም። እሷ እህት ካልሄደች እንደ ትናንትና የሰው ሀገር ተንከታትታ አንድ ብር ሳትይዝ ያን ሁሉ ንብረቷን እንደዚያ ጨፍጭፋ እሱ ላይ አሁን ታዲያ እስር ቤት ማስገባት መፍትሄ አለው? ምንድን ነው መፍትሄው? እስኪ ንገሪኝ። እሷ እኔን አማክራኛለች። ምን ችግር አለው? ወንድሙ ነኝ አይደለ? ያለኝን ነገር ጠቅላላ ይሄን ይሄን ይሄን ንብረት አለኝ ብላ ነው ጠይቃኛለች። አይቀችኝም አይደለም። እኔ ወይኔ ሸቱነቴ ነው ምረክሽ። እኔ አንቺ ፊትም ለመቆም በጣም ከባድ ነው። እኔ ምክንያቱም እንደሱ ነው የምታስቢኝ። እኔ እኔ እንደዛ አይደለሁም። ነገር ግን የማስበው ነገር ምን ነው ታውቂያለሽ? በተሻለኝ አቅም በተቻለኝ መንገድ ማለት ነው እግዚአብሔር በፈቀደው መንገድ አይወል ዋሽቼ ማስታረቅ እንጂ ዋሽቼ ማጣላትን አልፈልግም። ማንንም ያጣለን የለም። አረ ሳይሆን ሁኔታ ሁን ሁለታችሁ ያቀነባበራችሁት ነገር ያለኔ ይመስለኝ። በእውነት ይቅርታ አርጉልኝና እኔ አይደለም፣ አይደለም እንደዛ አይደለም። አሁን እኔ ለማንኛውም ለመጨረሻ ጊዜ ነው የመጣሁት። እኔ አሁን እኔ እሱ እስር ቤት እየተንገላታና እየተሰቃየ መኖር የለበትም። ምክንያቱም አይደለም ቆይ ኖ ኖ ኖ አይደለም፣ በቃ የፈለገው ነገር ቢሆን ማለት ነው። እኔ ይኸውልሽ ይቅርታ ወይ እንሸት እኔ አንድ ገል ነገር በምችለው አቅምና በምችለው መንገድ በጠቅላላ ማለት ነው እኔ የተከፈለውን ከፍያ ከፍዬ አስወጣዋለሁ እሱ የምሬ ነው የምነግርሽ። ምክንያቱም እኔ እዛ ላይ የማቀቀ ዘመድ እንኳን የሚጠይቀው ቁርስ፣ ምሳ እንኳን አንድ ነገር ላመስግን። ቪዲዮ ይዘህ ስለመጣ አመሰግናለሁ። ባሮ፣ ከአንተም አመሰግናለሁ። አንድ እየፎከርክ ነው በገንዘብ። ኖ ኖ ኖ፣ አይደለም እየፎከርኩኝ አይደለም፣ እሱን አይደለም። እኔ እናንተ ማለት ነው እናንተ እንደዚህ የጠበዘዛችሁትን ነገር እኔ ይፈተዋል። ግን አሁን አሁንም ስመጣ ትላንትና ዝማር እሷ ማለት ነው። እዚህ ትኖራለች ብዬ በፍጹም አላሰብኩም። ለካ ወንድሜ አንቺ ነች። ዛሬ እየወጣበትሽ ሲል የነበረው ይሄ ነው ማለት ነው። ታዲያ ይሄ ነዋ። ታዲያ እንጃ። አይ ልታስ እኔ ቤት ስለሆነ የፈለገው ቤትሽ ቤትሽ ነው አይደል? እወጣልሻለሁ። ችግር የለውም። ምን ምን አታስፈራሩኝ። ግን እሱ በእስር ቤት ውስጥ እየማቀቀ እኔ እዚህ ጋር ማለት ነው፣ በውጪ ሆኜ ያለውን ነገር ማን እሺ፣ ምን ማን ማን ነው እሺ፣ አቤት የሚለው ለዚህ ጉዳይ? እስኪ ንገሪ የብሬን። እውነት በጣም ያስፈራል፣ ያሳዝናል ነው እኮ የዋስ መብቱ የዋስ መብቱ ይከበርለትና ይውጣ ይከታተል። ምን ችግር አለው? እኮ እኮ አይደለም አይደለም አይደለም ሰው ማለት ነው ሰው ገለው እንኳን በዋስ ወጥቶ በውጭ ጉዳዩን ይከታተላል። አመት ሙሉ እሷን እያሻት እዚህ አንድ ነገር ይገይለሽ አንቺ ገረድ እያለ አሁን ይሄ መፍትሄ። ጉርጓድም ገብቼ በምንም ብዬ ማለት ዛቻ ምናምን አይደለም። እኔ እሱን ካላስፈታወት፣ እኔ እንደ ሴት ቁጠሩኝ። ቀሚስ ነው የምለብሰው ታይኛለች። ስለዚህ አንቺ ሞንሻንቺ እየጎነጎንሽ ማለት ነው የምታመጭውን ነገር ማለት ነው። እናያለን። እናንተም ቀጥሉ ነው የምቀጥላለሁ። አሳይሻለሁ። ግን በጣም ነው ባንቺ ማዝነው። ምክንያቱም እስከ ዛሬ ድረስ ማለት ነው በቃ ምንድን ነው ማለት ሐሳባችሁ ራሱ ለእኔ ራሱ ይገርመኛል። ምን አለበት አንቺ እንኳን አንድ ላይ አንድ አጋር። አይደለም፣ አይደለም፣ ኖ ኖ ኖ፣ አይደለም፣ አይደለም። ግን የሚገርማችሁ ነገር እንገናኛለን። ችግር ይኖር ወይ ታሸንፋላችሁ ወይ አሸንፋለሁ ግን ስማ አንተም እንዳገባ አይገርም። ቀጥል፣ ችግር የለው። ምንም ችግር የለው ለሱ ነገር። ግን አንቺ ቢያንስ እንኳን አንድ ነገር ሁለታችሁም ማለት ነው ማለት ችግር የለውም። ምክንያቱም ለመሰል እነሱ የሚያስቡት ነገር ምንድን ነው? እሱን መቀመቅ አውርደው ይሄን አጥቷል። ችግር የለውም፣ ግን አመሰግናለሁ በጣም ምክንያቱም ለመሰል አንተን በጣም ማለት ብዙም ያልክልኝ እና የረዳኝን ያገዝከኝ እና ችግር የለም። በሚሆነው ነገር በሙሉ እኔ ማሸነፍ ያለብኝ ነገር አሸንፋለሁ። እነሱ ደግሞ በጣም ነው የሚያሳዝነው፣ ግን ለማንኛውም ችግር የለውም። ሁሉም ነገር ማለት በጊዜ ይፈታል። አታስብ። እናመሰገናለን። እሺ፣ ሰላም። እንግዲህ ፋሚሊያው ምንም ማድረግ አይቻልም። ያው እነሱም እንደዚህ በእንደዛ መንገድ ተፋጥቷል። እኔ ይህንን ነገር አላሰብኩትም ነበር። ወንድ ለማን ያው እስከሚስተካከል በሚለው ለማንኛውም እስኪ በቃ ቻው።